ድሮ ሰዎች ሊናደዱ ሲሉ ነግር ያለው ያለሁ ሰይጣኔን አታምጠው የሚሉት ተቀይሮ አሁን ሰይጣኖች ነግር ያለው ያለሁ ሰውዬን እንዳታመጠው ሱጴ የሚባል የሰላት ሰዓት መጨመሩ ቀልድ ነው። እንሳቅ በሰላት እየቀለዳቸው ከዛ ትስቃላቸው አጅብ ነው። بسم الله الحمد لله والصلاة والسلام على رسول الله وعلى اله وصحبه ومن والاه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 ለዛሬም ለእናንተ አስተማሪ እና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮዎችን ፍጻሜ ድረስ አብራችሁን ሆኑ። እስቲ አንድ ሰለምቴ ነኝ የሚል እንዲሁን ደግሞ የሰለምቴ የዳቦ ስም የያዘውን ግለሰብ ምን እንደሚል እንስማው እና ከዛ በኋላ የተወሰነ ምላሽ የምንሰጠው ይሆናል። ምክንያቱም በጣም እያበዛው ስለሆነ በደንብ መናገር አለብኝ ብዬ ስላሰብኩኝ ነው። መጀመሪያ የሚለውን እንስማው። ግን አስባችሁታል? እኔ ዛሬ የሆነ ነገር ሳስብ በጣም ግርም ማለት፣ ከሃይማኖት የወጣ ይገደል የሚል በኦርቶዶክስ ውስጥ ቢኖር ኖሮ፣ አስበሽዋል? እንደዛ ቢኖር ኖሮ አልቆልኝ ነበር። ሰባ እየተማሩ ነው። አለመኖሩ ጠቀመን። ሁሉም ይወጣል እንደ ልቡ። እንግዲህ እንደሰማችሁት ነው። ይህ ልጅ ምንም ሳያውቅ ከዛ አዋቂ ያደረጉት አንዳንድ ግለሰቦች አሉ። እኔ በዚህ ልጅ ላይ ምንም አንናደድም፣ ምክንያቱም ምን እንደሆነ ታውቃላችሁ። አስቀድሞ ፌመስ ያደረጉት ሰዎች አሉ፣ ኡስታዝ የሚባሉ ሰዎች። በሚያሳዝኑ ሁኔታ ዛሬ እኔ እሱን ሲወቅሱት ጊዜ ስመለከት ንፍር ነው የምለውና የሌለ ካፈመሳችሁት በኋላ ከዛ ያዙኝ ልቀቁኝ ማለት ጥሩ አይደለም። አሁን የተናገረው ነገር ተመልከቱ ኦርቶዶክስ ውስጥ ከኦርቶዶክስ ያወጣ ይገደል የሚተዛዝ ቢኖር ኖሮ ስንት ሰው ያልቅ ነበር፣ ምናምን። ከዛ በእሱ እኮ በአሽሙር አልገባችሁም፣ እንጂ እስልምና አራጅ ነው እያላችሁ ነው፣ ግን አይገባችሁም። ከዛ ደግሞ ገብታችሁ ውስታዝ የምትባሉ ሰዎች መሐመድ ጉድ አይዲያ የምን ጉድ አይዲያ? ይህ የሸይጣን አይዲያ ነው ይዞ የመጣው። በግልጽ ነው የምናገረው ብዙ ጊዜ በጣም በርካታ ስህተቶቹን በአደባባይ ሲናገር እኛን ደግሞ ምላሽ ሰተነዋል። እንዲስተካከል ጥረት አድርገናል። ነገር ግን በሚያሳዝን ሁኔታ ከጊዜ ወደ ጊዜ ጳውሎስ ሐዋርያ ነው፣ እስልምና ውስጥ ጳውሎስ ሙስሊም ነው ምናምን ብሎ እየተናገረ ነበረ። አቤት እውቀት! እኛ መጀመሪያ ምናቀው ነበረ። ከዛ ሲመጣን ደግሞ አልገረመኝም፣ እኔ ፐርሰናል አልገረመኝም። ቲክቶክ ላይ የዛሬ አራት ዓመት አምስት ዓመት ስለማውቀው ማለት ነው ሰለምቴንነት የዳቦ ስም ያደረጉ አንዳንድ ሰለምቴንን ባዮች ምን እንደሚሉ ውስጥ እንስማና ከዛ በኋላ ምላሽ የምንሰጣቸው ይሆናል። ግን አስባችሁታል? እኔ ዛሬ ነገር ሳስብ በጣም ግርም አለ። ከሃይማኖት የወጣ ይገደል የሚል በኦርቶዶክስ ውስጥ ቢኖር ኖሮ አስበሽዋል? እንደዛ ቢኖር ኖሮ አልቆልኝ ነበር። እንግዲህ አቶ ጉድ ሸይጣን ምን እንዳሉ ሰምተናል። እኔ እንደዛ ምለው ለምንድን ነው? ይህ ግለሰብ አስቀድሞ አውቀዋለሁ የዛሬ አራት ዓመት አካባቢ ሲሰልም ጊዜም ምንም አይነት አስተያየት ያልሰጠሁትም ለዛ ነው። አስቀድሞ የምናቃቸው ሰዎች አሉ እና ምንም ሳያውቁ እራሳቸው እንደ አዋቂ ያስቀመጡ ሰዎች አሉ እና ከነዚህ ሰዎች መካከል ደግሞ አንዱ እርጥብ ጃሂል ነው። ምንድን ነው እንዲህ የምትናገረው ካላችሁኝ፣ ያላህን ዲን እንደፈለገ እየተናገረ ስለሆነ ማለት ነው አሁን እዚህ ንግግሩ ላይ የተፈለገበት ምንድን ነው? እኔ እስልምና ውስጥ ሆኜ ወደ ሌሎች እምነቶች ወይም ደግሞ ነን ሙስሊም በሆን ኖሮ ይገሉኛል ምናምን አይነት መልእክት ነው። ቅኔ ማይገባችሁ ከሆነ ልንገራችሁ፣ ያው የገላት አባት ስለሆንኩኝ በሚል እንግዲህ። እንደነዚህ አይነት ሰዎች የውላችሁ ወንድምና እህቶች ተጠንቋቋችሁ። በስም ሰለምቲነትን የዳቦ ስም አድርገው የያዙ አንዳንድ ውስታዞች ደግሞ እያየኋቸው ነበር። እየገባቸው ሽሩ ምትል ለምንድን ነው እሽሩሩ የምትሉት? ስለሆነ ነው? ምን አስተምሮ ነው? ምን አድርጎ ነው? አንድ ሰው ሰለመ ለራሱ ነው። እሽሩሩ አትበሉት። ከሰለመ ወደ እስልምና መግባት አለበት። ከዛ ውጪ የሆነ አሻንጉሊት የሚመስሉ ሴቶች አሉ እና እነሱ ሰብስበው የሚሉ ጂኒ ይሁኑ ምን እንደሆኑ አይታወቁም። በነገራችን ላይ አሁን ይህ ግለሰብ አይደለም ስለ እስልምና ሊያቅ ይቅርና ስለመጣበት ሃይማኖት፣ እራሱ ስለ ክርስትና እንደማያቅ አንድ ማሳያ ነው። ክርስትና ለም ውስጥ አይደለን ሰዎች ሃይማኖታቸው ቀይረው ይቅርና እናትና አባቱን የሚሳደብ ፈጽሞ ይገደል የሚል አዲስ ኪዳን ላይ አለ። ብሉ ኪዳን ምናምን ነገር አላልኳቸው። ያ ብሉ ኪዳን ላይማ፣ ፍለጣው፣ እረደው፣ ቁረጣው የሚል በደንብ ያለ እውነታ ነው። ይህ ሁላችንን የምናውቀው እውነታ ነው። መጽሐፈ ሚስጥር ላይ አለ ሃይማኖቱን የቀየረ ይገደል የሚል በሙሴ ህግ ላይ እንደዛው እንዳለ ሁሉም፣ በአዲስ ኪዳንም ደግሞ አልተቀየረም ያ ህግ ይላል የኢትዮጵያ ኦርቶዶክስ ወይም ደግሞ የክርስቲያኖችን የአዲስ ኪዳን ህግ የሚባለው ፍትሀ ነገስት ላይ በግልጽ የተቀመጡ ነገራቶች አሉ። አይደለን ሰው ሃይማኖቱ ቢቀይር ይቅርና ሰው ቢሰርቅ አፍንጫው ይቆረጥ ይላል። ሚስት ኖሮት ዝሙት ቢሰራስ ብልቱ ይቆረጥ ይላል። ያው በህይወት አታኖረው ማለት ነው። አሰቃየው። ጀለስ ግን ምንም አያውቅም። ምንም የሚያርፈው ነገር የለም እና ወንድምና እህቶች ከእንደነዚህ አይነት አስመሳይ ሰዎች እራሳችሁን ጠብቁ። እስልምናን እየተሳደቡ የሚውሉ ግለሰቦችን ሞድሬት አድርገው ገስት እያስገቡ እንዲህ ሲሉ ወንድም አትበሉት ሂዱ፣ ኦዲየንስ ሲጠርበት ጊዜ ከዛ በኋላ ልኩ ይገባል። እና ደግሞ ሶስት አንበሳ ደግሞ እፈልጋለሁ፣ የፈትዋ ምናምን ነገር አመጣዋለች። ጀለስ ለዚህ ደቂቃ ደግሞ አምሳት ላይ ግባ ተባል ማሰላ ቻሉ ታብታብ የሚያረጉለት ኮፒ ሊንክ የሚያደርጉለት ከዛስ አ ይሉታል ግን አዋቂ ነው ወይ ወላሂ አዋቂ አይደለም ሀቅን መከተል ያለባቸው በሰዎች ብዛት አይደለም የሆኑ አጫፋሪ ግሩፖች ስላሉ ብቻ የሆኑ ኡስታዞች ስለገቡ እሱ ቤት ልክ ነው አካሂዶ ማለት አይደለም አሻንጉሊት ሴቶች አሉ አሻንጉሊት የሚመስሉ ሰው የሆኑ ጅኒ የሆኑ አለቃቸውን እና እነሱን ይሰበስባል ከዛኛኝ ከዛ ፈትዋ ይሰጣል ምናምን ነገር አላኩል በዚህ ላይ ብዙ መሄድ አልፈልግም፣ ግን ከዚህ ልጅ ተጠንቀቁ ለማለት ያክል ነው። በተለይ የሱና ወንድምናቶች። ወደ ቀጣይ ቪዲዮ ስንሸጋገር ደግሞ አለማወቅ ከባድ ነው የሚል ይሆናል። እንግዲህ በአለማወቅ እንዴት እንደሚሳደብ ይህ ልጅ እንመልከት እስቲ እስኪ ይሄን ቪዲዮ አንዴ እንመልከትና፣ እንደምታዩት ይሄ ቪዲዮ ጫማ ተለብሶ በየትኛው መስጊድ ነው የሚሰገደው? ሽንት ቤት ገብቶ የወጣበትን ጫማህ እንደምታውን ለብሶ እየሰገደ ነው እዚህ። እንዴት እንደዚህ ይደረጋል? እንዴት እንደዚህ ይደረጋል? ሙስሊም ሁነህ እንዴት አንተ ጫማህን ለብሰህ ሽንት ቤት ሽንትህን፣ አንህን ስትረገጥበት የቆየውን ጫማህን እንዴት ለብሰህ ትሰግዳለህ? አንተ አሁን ሰው ነህ? አሁን አንተ፣ አረ ሰው፣ አረ ሰው፣ አረ ሰው። አሁን አንተ ሙስሊም ላይ ብለህ ነው የምታስበው። ጫማህን ለብሰህ እንዴት ሶላት ትሰግዳለህ? ሶላትን ያክል ነገር ጫማ ተለብሶ ማን ሲሰግዳ አይተሃል? ሽንት ቤት ገብተህ ምን ምን ስታጨማልቅበት የቆየውን አረህን አርተ የረግክበትን ጫማ ለብሰት ትሰግዳለህ? አንዳንዴ መጠየቅና እዛ ሐሳብ ላይ መደምደሚያ መስጠት ሁለቱም ለየቅን ናቸው። አሁን ይህን ወንድማችን በሚገርመ ሁኔታ ምን እያደረገ ነው? በቃ እርግጠኛ ሆኖ መቶ ፐርሰንት ያረጋገጠ መረጃ ያለው ይመስል እንዴት እንዲያረጋል ጫማው ረነነ ይህ ለምንድን ነው እንዲህ የሆነ ያለው ሲባል፣ የጀህልና ውጤት ነው። ግልጽ ነው የምናገረው፣ የጀህልና የአለማወቅ ውጤት ነው። አለማወቅ እኮ ኖርማል ነው። ሁላችንም እኮ አላዋቂ ነን። እኔ አቡሳላ አላዋቂ ነኝ፣ ጃሂል ነኝ። አውቃለሁ ግን ጃሂልነት፣ የማቅ አላዋቂ ነኝ። እነዚህ ግን አላዋቂነታቸው ራሱ የማያውቁ አላዋቂዎች ናቸው። አሁን በድፍረት በቃ እንዴት እንዲህ ያደረገንን ቢጠይቅ እንዲህ ይቻላል ወይ ብሎ ሪሰርቾች ቢያረግ ፈትዋዎች ቢመለከት ሀዲሶችን ቢያገለባበት ሰርች አድርጎ ቢያይ ያገኘ ነበረ መረጃዎችን ማለት ነው። ግን ይቻላል አይቻልም? ይቻላል፣ ይቻላል በደንብ ነው የሚቻለው። ሰሀቦች በተለያዩ አጋጣሚ ጦርነት ላይ የተለያዩ ቦታዎች ላይ የሰገዱበት አጋጣሚዎች አሉ። ከአይሁዶችን ለመቃረብ ነቢዩ አለ ሰላት ወሰላም የፈቀዱበትን አጋጣሚዎች አሉ። እንደምትመለከቱት ውጭ ነው፣ መስገጃ የለም። ስለዚህ ያለው አማራጭ ምንድን ነው? እንዲህ መስገድ። ስለዚህ የሚቻልን ነገር አይቻልም ብላችሁ በድፍረ ተባካችሁ። ቲክቶክ ደፋር ያደርጋል። እኔ ራሱ ደፋር ነው ያደርጋል ትለዋለህ። ግን ደፋር አትሁ ነው። ለቀጣይ ቪዲዮ ስንሸጋገር አስቀድም ያሳየኋችሁ ቪዲዮ ነበረ። ምንድን ነው? እሱም በአላህ ቃል በሰላት ባላት ትእዛዛትና ህግጋትን የሚያሾፉ የሚንበር ቲቪ ውጤቶች እንመልከታቸው። እስቲ አሁን ይህ ቀልድ ነው ምንድን ነው? አላሁ ሱብሐነሁ ወተዓላ በቁርአን በግልጽና በማያሻማ መልኩ በአላህ አንቀጾችና ህጎችን ማላገጥ ኩፍርን እንደሆነ በተደጋጋሚ ነግሮናል። ኢስላሚክ ሚዲያ ነው፣ ሙስሊሞችን ይሰበስባል በሚባለው ሙርኩዝ ላይ ሚንበር ቲቪ ላይ በሚተላለፈው ፕሮግራማቸው ላይ እንዲህ የቀለዱ ነው። ሰይጣን ምናምን ምናምን፣ ቀልዳቸው ራሱ ጋዝጋዝ የሚሸተው ነው የቀርታ ለዚህ ቃል አጠቃቀም በጣም ቢያረ የምን ጋዝ ቤንዚን፣ ቤንዚን ሚያስጠላቀል ታቃላችሁ ውሃ ውሃ የሚሸት እስቲ እንመልከተው። ወንድምናቶች ሰይጣኖች ሰዎችን መፍራት ጀምረዋል። ድሮ ሰዎች ሊናደዱ ሲሉ ነገር ያለው ሰይጣኔን አታምጠው የሚሉት ተቀይሮ አሁን ሰይጣኖች ነገር ያለው ሰውዬን እንዳታመጠው እስከ ማለት ተደርሷል። ምድሪቷ በሰዎች ቁጥጥር ስር ስለዋለች ሰይጣኖች የተለመደ ስራቸውን መከወን ስላቃታቸው ከፍተኛ ድብርትና ተስፋ መቁረጥ ውስጥ ወደቁ። በተለይ ሰይጣኖች ጠንቅቀው የሚያውቁት የሰላት ሰዓቶች ላይ ሱጴ የሚባል የሰላት ሰዓት መጨመሩ ይብስ ተስፋ አስቆረጣችሁ። እንግዲህ እንደተመለከታችሁት ነው። አጅብ ነው እ ቶፕኪ ምናምን ነገር እያልክ የፈጅርን ሰላት ላይ እያላገጥክ ነው። ከሰይጣን ጋር ምናምን ምናምን ብላ ብላ ሰዎችን ለማሳቅ ነው። አይደለም በውሸት ሰዎችን ማሳቅ ሀራም ነው። ነቢዩ ዓለይሂ ሰላቱ ወሰላም እርሶ ይቀልዳሉ ወይ ተብለው ሲጠየቁ ጊዜ አዎ እኔ ቀልዳለው፣ ነገር ግን በእውነት ላይ ብቻና ብቻ ነው እኔ ቀልዶች ብለዋል። ዛሬስ በውሸት በተለያዩ ነገራቶች እናምን እናምን የታደሙ ሰዎችን ለማዝናናት ብለው የተለያዩ ነገራቶችን ያደርጋሉ። በተጨማሪ ተመልከት፣ ፕሮፍ ያደረጉልን ነገር አለ ሚንበር ቲቪ ላይ የሚደረገው ነገር ማለት ነው። ወይም ደግሞ ሙርኮዝ ላይ ለጅንጀና ሰዎችን እንዲጠባበሱ እንደሚመጡ በራሳቸው አንደበት ተናገሩ እንመልከት በነገራችን ላይ ሚንበር ሌሎች ሰራተኞቹን እንደዳረው እኔን አልዳረኝም ግን ከሚንበር የወጣው ቀን ነው ከሚስቴ ጋር የተዋወቅኩት ሳስበው ሳስበው ሚስቴን ከሚንበር የወጣው ቀን መታወቂያ አጋጣሚ አይመስለኝም የስራ መልቀቂያ ደብዳቤ ሳስገባ ከሚንበር የወረስኩትን ትጋት መቀጠሌን ለማረጋገጥ የቀጠሯት የሚንበር ሰው ትመስለኛለች ጉዳዩ ትንሽ ምርመራ ይፈልጋል ግን ሚንበር በሚስት ተመስሎ አብሮኝ እየኖረ ይመስለኛል። ብቻ ያገባው ሰሞን ተደጋጋሚ ጥያቄ አሰልችቶ ነበር። ሁሉም ሰው ሲደውል እህ እንዴት ነው መንገድ ጀመራችሁ እያለ ይጠይቃል። መንገድ ጀመራችሁ የሚለው አይገባኝም ነበር። እንግዲህ በቀልድ መሃል እውነት አለ አይደለ? ሁሌም ነው የምናቀረው የውላችሁ ሞርኮዝ ዋሪዳ የተለያዩ ቦታዎች ላይ የሚሄዱ ሴቶች አስቆማቸው ጠይቁ። ለምንድን ነው የሚሄዱት? ወንዶችም ሁሉም አላልኩኝም። በእርግጥ ትምህርትን ፈልገው የሚሄዱ ሰዎች እንዳሉ ሁሉ ግን አብዛኛው ግን ሴቶች የዒድ ቀን ማይለብሱት ለባሎቻቸው እንኳን እንደዛ ማይዘጋጁትን ማይኳኳሉትን ተኳኩላ የምትወጣው ሙርኩዝ የወሩ ወይም ስምንተኛ ዞር የሙርኩዝ ምናምን ሲባል ጊዜ ነው የምትሄደው። መስጂድ ውስጥ እኮ ደርሳል ምናምን ስትባል የእነሱ አሰለች ወሬ ልሰማ ነው ትላለች። ምርኩዝ ላይ እስክል የሚል የሆነ የከርከሩ ድምፅ ያላቸው ሰዎች ነሽዳ ሲሉ ጊዜ ታለቅሳለች ምናምን። ከዛ ፍላሽ ላይት እንዲ እንዲ ታረገዋለች። አላኩላ ለላህ Subhanahu ወተዓላ ከዚህ ነገር ይጠብቀን። ወንድሞችና እህቶች፣ ለዛሬ ይሄን ካልኳቸው በሌሎች ቪዲዮዎች እስከምንገናኝ ድረስ ሀዛ ወቢላሂ ተውፊቅ።